ነገር ግን አንድ የምልሽ ነገር ቢኖር ናርዶሴ ትምህርት ቤት ጨርሳና በራሷ ሳትቆም ይህንን ለፖሊስ እንዳትሰጭ ይህንን ቃል እንድትገቢልኝ ይፈልጋለሁ። ናርዶሴ አሁን ላይ ዘመድ ያስፈልጋታል፣ ለዛ ነው። ሌላኛው ደግሞ ልጄን አደራ፣ መቼም እንዳትለያት። ልጄን ከዛች አውሬ ማዳን የምትችው አንቺ ብቻ ነሽ። ናርዶሴ ወድሻለሁ። እናትሽ ሰምረት

ለምን ለምን እንደዚህ አይነት አውሬ መሆን እንደፈለግሽ ማወቅ ነው የምፈልገው። ኧረ ለምን እንደዚያ እንደሆንኩ ነው ማወቅ የምትፈልገው? አዎ ለምን እንደዚህ አይነት ሰው መሆን እንደፈለግሽ ማወቅ እፈልጋለሁ። እንግዲያውስ ካልፈታሽኝ ምንም የማይነግርሽ ነገር የለም። እሱንማ እንዳታስቢው መቼም አልፈታሽም። እሺ፣ አዎ ምንም የማይነግርሽ ነገር የለም። አንቺ እባብ አፍሽን ብትዘጊ ይሻላል። ትሰምኛለሽ? ከዚህ በኋላ ትርፍ ንግግር እናገራታለሁ።

ምላስሽን ነው የምቆርጥልሽ። ታዲያ ለምን አንቺ ውሻ፣ ምንም እንደማታመጭ አይሻልም? አይሻልም እ ለእያንዳንዱ ነገር ትከፊበታለሽ። በጠፍ ነው የማስከፍልሽ። እሺ ተበቂያት፣ ተበቂያታ። ቆይ ምኑ ነው የማውቅ የምትፈልጊው? ለምን እናትሽን እንደገደልኳት? ደደቤ፣ ማትረባ ሞት የሚያስፈልጋ ሰው ስለሆነች እና

ደግሞም ደግሞ እኔ ሰለፈን ልኳት። ምን አልሽ? እኔ ጆን ነው የምሰጣት። ናርዲዬ፣ እልጆን ብላ ነው። ወጥ ውስጥ መግባት የለብሽ ናርዲ። ማርታ፣ ትለቂኛለሽ። አትለቂኝ። ደስ እንዳለኝ

እንዴ ናርዲዬ ያመጣልሽ እኮ ነበር። ለምን መጣሽ? ላወራሽ ፈልጌ ነው። እሺ ናርዲዬ ስለምንድን? ቆይ አሁን የዛምሬን ነገር እንዴት ነው የማድረግ የምንችለው? እኔ የምልሽ ናርዲዬ ስልኳን ጠልፈሽ ዋደ? አዎ ጠልፍ ዋለ። ስለዚህ ጠዋት እንለቃታለን።

ከዛም በኋላ በስልኳ ያለችበትን እናውቅ፣ እናስይዛታለን። ግን ለምንድን ነው ቆይ እዚሁ ፖሊስ ጠርተን እንድናስይዛት ያልፈለግሽው ናድዬ? እዚህማ ከጠራ ናቸው እኮ፣ እኛም ወንጀለኛ ተብለን እንታሰራለን። እኛ ምን አደረገን እና ነው እንያዘው ናድዬ? እሷን መደብደባችን እኮ ከታወቀ ወንጀል ነው። ዝም ብለን ለቀናት ብትል ነው የሚሻለው። ደግሞ ይኸውልሽ ናድዬ፣ ደበደቡን ብላ አትከሰንም፣ ምክንያቱም ወንጀሏን በደንብ ነው የምታውቀው። ብትከሰን ራሱኛ አመካቸው ይችላል

ግን እኔ ብገላት ነው እሺ ደስ የሚለኝ። እናቴን ገላት እሷ እንድትኖር ነው ይሻል ቁጥ ስላስገደድሽኝ ነው እሺ። ናርዲዬ ያን እንኳን እንድታደርጊ አልፈቅድልሽም። እኔ እኮ ናርዲዬ የእናትሽ አደራ አለብኝ። ደግሞ እሷ እንደዛ አድርጊሽ እንድትታሰሪብኝ አልፈልግም ናርዲዬ

እስር ቤት ገብታ ስትበሰብስ ማየት ነው የምፈልገው። እሱ አይቀርም። የዛኔ የስምረትን በቀል እንበቀልላታለን። ልክ ነሽ ማርትዬ። የከሳ እናትም ነብስ በሰላም ጠርፍልኛለች። በቃ ተጣጣቢን የምግብላ ቅርብልሽ። ዛሬ ጀምሮ አብረን የምንበለው አንቺ ታላቅ እህቴ እንጂ የቤት ሰራተኛችን አደለሽ ናድዬ። ምንም ችግር የለውም። እኔ እኮ ስራ አያስከፋኝም። እንደውም በጣም ወደዋለሁ። በፍጹም አልሰማሽም።

ከዛሬ ጀምሮ ይሄ ቤት የሁለት ዝማማቶች ቤት እንጂ ያሰሪና የሰራተኛ ቤት አይሆንም። ደግሞ እናትሽም ብትሆን እናቴ፣ ወንድምሽም ወንድሜ ነው። ስለዚህ የሚያስፈልገውን ነገር በሙሉ አደርጋለሁ። እሺ። ምን ማለት እንዳለብኝ አላውቅም ማርትዬ። ምንም ማለት አይጠበቅምሽ። አንቺ እኮ ለእኔ ህይወትን ነው የሰጠሽ። ታዲያ ለእህትነት ምን ያንስሽም። ማርትዬ፣ ከዛሬ ጀምሮ የሳምሪ የነበረው ክፍል ያንቺ ሆኗል። ይሻላል ናርድዬ

እሺ ናዲ፣ እሺ። አሁን የሚበላ ነገር ካለ? እሺ እሺ፣ አመጣለሁ።

እንዴት አመሸሽ ነው ማርታ እንደ ለእናትሽ ስደውልላት እኮ ስልኳ አይሰራም እናትሽ ደህና ናት ማ ፍጹም አታደርጉኝም

ምን አግኝተሽ ነው እንደዚህ? ደስታ በደስ ይለኛል። ሰላም ነው ማለት አልገባኝም። እስከ ዛሬ ሰላም አልነበረሽም? አህ እንዴት ማለት? ተው እባክሽ፣ ታሪኩ ረጅም፣ ሌላ ጊዜ እነግራለሁ። እሺ እንደፈለግሽ፣ ግን ደስ ስላልሽ በጣም ደስ ይለኝ። እሺ እኔ ዛሬ በቃ ጭንቀት የሌለው ደስ የሚል ሰላማዊ ውሎ ማለት ፈልጋለሁ። ሰላማዊ ውሎ? እሺ ምን ማለት ነው የምፈልገው? ምን እንጃ፣ ባንተ ብቻ ችግር የለው

አለቃ ችግር አለ። እንዴት ተሸፋፈች? እሷ እሷ እንትን፣ አይመለከትህም። በማያገባህ ነገር ዝም ብለህ አትገባ። እሺ ቅርታ። የናርዶስን ጉዳይ እንዴት አደረግን? ናርዶስ በፍጹም ልታወረ ፈቃደኛ አይደለችም። ትንሽ ጊዜ ያስፈልገኛል። አስፈልገኝ? እየቀለድክብኝ ነው አለቃ

የጀመርነው እኮ ቀልድ አይደለም። ዛሬውኑ እንድታስተካክል። ዛሬውኑ እንዴት አድርግ? ያለቃ እሱ ነው፣ እኔ አይመለከትም። ዛሬውኑ ማስጨርስ ከሆነ ግን ነገውኑ ለቤተሰቦችህ ሬሳ እንደማደርስላቸው ቃል እገባልሃለሁ። አይደለም እኮ አለቃ፣ ጨርሻለሁ። ካንተ ጋር ልማከር አይደለም እኔ እዚህ የመጣው። እሺ፣ ይኸውልህ፣ ሌላው ደግሞ ማንም ስለኔ ቢጠይቅህ መረጃ እንዳትሰጥ። ግን ችግር አለ እንዴ? ናርዶስ የእናቷ ገዳይ እንዴው ታውቃለች። እና ምን ተሻለ? አንድ የምደበቅበት ቦታ አግኝቻለሁ።

ለጊዜው እዛ ቆያለሁ። የት ነው? እሱንም ልንገርህ። ምናልባት ማወቅ ካለብኝ ብዬ ነው። ስታስፈልገኝ እኔ ራሴ ደውዬ አገኘሀለሁ ሻለቃ። ይኸውልህ፣ የናርዶስ ነገር ከዛሬ እንዳያል አያልፍም፣ አስተካክለዋለሁ። እኔ እምልህ ግን ለምን ባለም ተባል በፊት በጣም በጣም ጣላ ነበርና ለዛ ነው። ዋንደ ለምን ነው የምትጣላው? በጣም ትዕግስተኛ ስለነበርኩ

መከበር የሚቻለው ሰውን በመደብደብ ምናምን ነገር ይመስላል። አሁንስ አሁንማ ተቀይረ፣ ያለው ሰውን በመደብደብ ቂምና ማፈራት እንጂ መከበር እንደ ስለዚህ አሁን አትደባደብማ። አሁን እንደ በፊቱ ካገኘሁት ጋር መጣላት ይቻል፣ እንደውም ያስቀየምኳቸውን ሁሉ እያገኙ ቅርሻ ብጠይቃቸው ደስ። በቃ አንድ ቀን አብረን እናደርገዋለን።

አንተ ነው የመሰለ ጓደኛ ስላገኘው በጣም እድለኛ ነኝ። እኔ ምን አይነት ጓደኛ፣ አስተዋይ፣ ቆንጆ፣ ትሁት፣ በዛ ላይ አዛኝ። እውነት መስሏቸው እንዳይገሉ እና ማን ናቸው የሚገሉ? ሁሉ ነገር የሌላቸው ነው። ታዲያ ታዲያስ? እንዴ፣ ኧረ ልታስጥኝ ነው? እኔ እያለሁ ለማንንም አይነካም። እሺ ነው ብሬ ያልከኝ? አዎ

ካጠፋሁን፣ ይቅርታ። ኧረ አላጠፋሁም፣ እንደውም ደስ ብሎኝ ነው። ጀምርሽ ነው? አዎ። አንተ ስትለው እንዴት ደስ እንደሚልብህ ብታይ። የእኔ ስላልኩሽ ነው ደስ ያለሽ? ኧረ የእውነት በቃ። እንደዚህ ደስ የሚልሽ ከሆነማ ሁሌ እንደዛ እያልኩ ጠራሻለሁ። በጣም ደስ

እንደ ምንድን ነው ይሄ ደግሞ? ማርቲ ማርቲ! አቤት! ናድዬ! አቤት! ምንድን ነው ይሄ ሰው መቶ ነበር እንዴ? ማንም። በጣም ናድዬ፣ ያኔ ስመቴ በህይወት እያለች ታደርግ የነበረውን ነገር እናድርግ እኮ ብዬሽ ነው። ስገባ እንደዚህ ቀራሮ ከጠበቀኝ በጣም ቆይቶ ነበር። የእውነት መንፈስ የት ነው ያለሽው? እኔም እሱን ነው የምፈልገው። ናድዬ፣ እስኪ

እቺን ነገር ሞክሪያት። እናድዬ ግን እኮ ነበረኝ እኮ የኔ እናት፣ የበፊቶቹ እንታያቸው። አሁን አዳዲስ ነው የሚያስፈልግሽ እናድዬ፣ በጣም አመሰግናለሁሽ። ማርቲ አቤት። እናድዬ እራፊ እንጂ ተማማቾቹ እኮ አይመሰጋገኑ። እናድዬ የትም እኮ ላደረገችው ነገር ትመሰገናለች። እሺ ይሆንልሽ። ይልቅ አሁን ምግባችንን እንብላ ና፣ በኋላ ትሞክሪዋለሽ የኔ እናት።

ናርዲ ናሁም በር ላይ ቆይ። የፈለገሽ ቆይ። ይሄ ልጅ ሲነገረው አይገባውም እንዴ እጅ ቆይ። አንተ ልጅ ሲነገር ለምንድን ነው ማትሰባው? እንደ በፊቱ ፍቅሬን ተቀበል ልሽ አይደለም? እና ምን ልትለኝ ነው የመጣው? ስለ ራሴ ብቻ እያሰብኩ ስላስቀየንኩሽ ይቅርታ ልጠይቅሽና እንደ በፊቱ ጓደኛሞች እንድንሆን ልጠይቅሽ ነው የመጣው። እሱ እንዴት መሆን ይችላል? አንተ ኮ የምታፈቅረኝ ልጅ ነው።

ግን ደግሞ በዚህ የተነሳ ጓደኝነታችን እንዲቆም አልፈልግ። ይቅርታ ናሁም፣ ግን ይሄ ልክ አይደለም ለአንተም ቢሆን ደግሞ የኔም ፍቅር ለመርሳት ከእኔ መራቁ ነው ይሻለ። በፍቅርሽ የተጎዳው ታንሱ አንቺን በማጣት አቶች። ናሁም፣ ልጎዳ ፈልጌ አይደለም ግን ደግሞ ለአንተ የሚሻለህ ይሄ ነው። እኔ ደግሞ ነገ ላይ በውሳኔ የመጸጸት አልፈልግም። እንደውም ውሳኔሽ ከሆነ ነው ትጸጸችው። ይሄ ከሆነ ለምን እጸጸታለሁ? ምክንያቱም በአንቺ የተነሳ እኔ ራሴን ስለማጠፋ። ናሁም! እንዴ! ቆይ ምን እያሰብክ ነው? አዎ ናርዶስ ተናገሩ

እስቲ ለኔ ማስብልኝ። አንቺን አፍቅሬ መሰበሬ ሳይንስ ገና አንቺን በማጣት ልጎዳ። ምን አለ ለኔ የምታስብልኝ ናሁም። አጠገበ ሆኜ የሌላ ሰው ሰውን ማየቱ ነው የሚጎዳ። አይ እሱ አይጎዳኝ አንቺን ከማጣት በልጦ። ግን እኮ ሌላ ሰው ነ አውቃለሁ። ለእኔ ያይሻለኛል ከመራራቁ። እሺ፣ እንደዛ ከሆነ እኔ ላስብበት እፈልጋለሁ። ያልሆነ ውሳኔ ቸኩዬ መወሰን አልፈልግም። ዛሬ አስራ አንድ ሰዓት ላይ ደውልልሻለሁ።

ችግር አለ። እንዲ ነው። ምን ብሎሽ ነው? አሁንም እንድንታረቅና እንደ በፊቱ ጓደኛሞች እንድንሆን ይፈልጋል። አይ እየወድሽ አይልም እንዴ? እንዴት ሆኖ እኔ የምነሳስለው ፍቅሬን ካለ መቀበልሽ ይልቅ ከአንቺ መለየቱ እየጎዳኝ ነው አለ እና ጓደኛሽ ከሆንኩኝ አልጎዳም እያለ ነው። ያ ብቻ ቢሆን እኮ ጥሩ ነበር። ግን እሱ ቢያንስ እንደ በፊቱ ጓደኛሞች ካልሆነ ራሴን አጠፋለሁ ነው ያለኝ። በስም አም ራሴን አጠፋለሁ አው ያ ካልሆነ

ራሴና አጥፍቼ እድሜ ልክሽን ስትሰጠች ትኖሪያለሽ አለኝ። ኧረ በጣም ፈታኝ ነገር ነው ናድዬ። ቆሺ ግን አንቺ ምን አሰብሽ? እኔማ ግራ ገብቶኛል። አይ በቃ እንግዲህ ድጋሜ ወደ ፍቅር የማትገቡ ከሆነ በሰላም ጓደኛ ሟቾች የምትሆኑ ከሆነ አብራችሁ ሆኑ። ደግሞ በኋላ ችግር እንዳይፈጠር አንድ ነገር ከተፈጠረ እድሜ ልኬን ነው። አሁን ናድይ ብቻ ግን እያንዳንዱን እርምጃሽ ጥንቃቄ ኑረ። በኋላ ደግሞ ችግር ውስጥ እንዳትገቢ

ለነገሩ በእርግጥ በኋላ ሲገባው እራሱ ይመለሳል። እሱስ፣ ልክ ነሽ። ግን እኔ ገና ወማጋ እንደዚህ እንሆናለን ብዬ አንድም ቀን አስቤ። ህይወት እንግዲህ እንደዚህ ናት። በፈለገችበት ነው የምትመራ። የምንኖረው የምንፈልገውን ብቻ ሳይሆን የተፈቀደልንንም ነው። በይበባችንና ብላይን ቀሰቀሰ። አስቆምኩክ

ብዙ አላስቆምሽኝም። አሰብሽበት? አዎ፣ ግን በአንድ ነገር ከተስማማን ብቻ ነው። እሺ፣ በምን? ከዚህ በኋላ በምንም አይነት ሁኔታ ውስጥ ብትሆን የኔ ህይወት ውስጥ አልቃት። ገባ። ይሄም ማለት ከቫናም ጋር ባለኝ ግንኙነት ማለት ነው። እና በቃ ጓደኝነታችን በፊት እንደነበረው ንጹህትና ወንድም ጓደኝነት ሆነ ይቀጥላል። እሺ፣ አስማማለሁ። እንደዛ ከሆነ ጓደኛሞች ሆነን መቀጠል እንችላለን። መርድዬ፣ በጣም አመሰግናለሁ። ምስጋና እኮ አያስፈልግም። ያስፈልገዋል እንጂ

እንዴት ተሰብሬ ከነበርኩበት ሁኔታ እንዴት እንዳዳንሽ። በባለፈው ካስቀየምኩ እንግዲህ ይቅርታ። ችግር የለውም እረዳሻለሁ። እሺ በቃ አሁን ግን መሄድ አለብኝ። ገና ከመምጣትሽ? ምን ነው የማገኘው ሰው አለኝ። ዋንዳ? ምን ነው? አዎ፣ እሱን ነው። እሺ በቃ ሂጅ።

ይቅርታ፣ ቆየሁ አይደል? አዎ። ምን ሆነሽ ነው አስቆመሽ? እንኳን ጠፋሽ። ሁለተኛ አይደገምም። እሺ ይሁን እና እንሂዳ። እሺ። ግዳጅህን ጨረስክ አለቃ። ከነርሱ ጋር ሰላም መረጃ

በድጋሚ ናርዶስ እጅ የገባች ማለት ነው። እሺ አለቃ። ኮሚሽንስ፣ ይህንንም ደግሞ እንደለመድከው ጨፍርበት። አለ፣ ስለኔ ጠየቀ፣ ሰው ነበር ነው የለ። ጥሩ፣ መሄድ ትችላለህ።

እዚሽማ አሁን ትታከሚያለሽ። ባለፈው ስንት ነበረ የተባላችሁ ስታጣሩ? እሺ በቃ፣ ከናዲ ጋር አውርተን ትታከሚያለሽ እና

ብታይ እናቴ፣ የቤቱ ልጅ ምን ይልሻለሁ። ያው እንደነገርኩሽ፣ አክስትየዋን ካባር እናት በኋላ ከናዲጋሽ ፍቅር በፍቅር ሆነናል። ያው እናቴ እንግዲህ እኔም ከዚህ በኋላ ልክ እንደ በፊቱ ምንም ጭንቀት የለብኝም። አዎ እናቴ፣ እስኪ ናርዲጌ መርቀት። አሜን፣ አሜን፣ አሜን ይሚና

ሰዓቱ እኮ ሄደ። ልጅቷ ምን ሆና ነው እስካሁን የቆየችው? ሄሎ ማርትዬ፣ ሄሎ ማርትዬ። ከፋንዳም ጋር እኮ ካፌ ሆነን ነው። በሰላም ሊቆይሽ። ምን አርድዬ እመጣለሁ። በቃ እሺ። እንደዚያ እኮ ደስ የሚል ቆይታ እንዳሳልፍ ስላደረግኸኝ በጣም አመሰግናለሁ።

ከኔ ጋር አብረሽ ሆነሽ ቀኔን ስላስዋብሽልኝ በጣም አመሰግናለሁ። በኩሉ ብትሸነፍም ግን ደግሞ በመጫወታችን በጣም ደስተኛ ነኝ። ማን የተሸነፈ ልትክድ ማለነ? ለነገሩ ልክ ነሽ። ኳሱን በእጁ እያነሳ ከሚከተሰው ጋር እኮ መጫወት በጣም ከባድ። ዋናው እንግዲህ ኳሱ መግባቱ ነው። እሺ፣ ይሆንልሽ። ለማንኛውም ሌላ ጊዜ ስትለምጂ ታሸንፊኛለሽ።

አይዞሽ ችግር የለው፣ ምንም አይፈጠር ደግሞ። ስላንቺም ነግሬዋለሁ። ምን ብለሽ? ከእህት በላይ የሆነች ታላቅ እህት አለችኝ። እሺ፣ ግን በጣም ደግሞ ነገ እዚህ ምሳ ገብሸዋለሁ፣ በዛውም ትተዋወቃልሽ። ወይ ጉድ! ከመቼው እንደው ለምሳ ግብዣ ደረሳችሁ? ከዚህ በኋላ በደንብ እንቀራረብ ነው የምፈልገው። እኔ ደግሞ ቆንጆ ምሳ ነው የማዘጋጅላችሁ። እተማመን

ግን እናቴ ምን እናዘጋጅ? ምን ይወዳል? ጥብስ በጣም እንደሚወድ ነግሮኛል። ኧረ ሌላስ ምን ይወዳል? አይቤ ወይ እንደዛ ከሆነ ማ እኔ ቆንጆ አርቄ አዘጋጅቼ ይጠብቃችኋል።

አንዳም እስካሁን የተኛ ይሆን እንዴ? ምን ተፈጥሮ ነው?